ዛሬ ሀይሚዬ በስቶሪ በቲክቶክ እየቀወጠችው መጥታለች። በጣም ብዙዎቻችሁ ቡራን ጨምሮ ትርጉሙ ምንድን ነው እያላችሁ ነው። እኔ ተረጉምላችኋለሁ። እንደዚሁም ማብርሽ አንቺን አግኝቼ በእንባ በናፍቆት ማንባቴን ረስቼ ብሎ እየዘፈነ መጥቷል። እሩታ መስሚያ ጥጥ ነው ብላ ከኢሱ ጋር መታለች። ዛሬ በርከት ሰብሰብ ባርጌ ነው እላችሁ የመጣሁት። ከሀይሚ ስቶሪ ስጀምርላችሁ ጥሩ ለመባል ሳይሆን ጥሩ ለመሆን እንሞክር፣ ጥሩ መሆን ካቃተን ግን አናስመስል ብላለች። እውነት ነው መሆን እንጂ ማስመሰል ቀላል ነው። ጉዳቱም ደግሞ ሆኖ አለመገኘ ለማግኘት የዛ ነው ያክል ነው። ለአስመሳይ ሰዎች ነው ይሄን መልእክት ያስቀመጠችው። ሲቀጥል ቲክቶክ ላይ ዛሬ በእንግሊዘኛ ሀይሚ እየቀወጠችው፣ በጣም ብዙዎቻችሁ ምንድን ነው ትርጉሙ እያላችሁ ነው። እንግዲህ ቢካ ጫን ያለው መጣ ብሏል። ቡራዬ ደግሞ ትርጉሙ ምንድን ነው ይተርጎምልኝ እያለ ነው። በጣም ብዙ ኮሜንቶች በቃ ትርጉሙ ንገሪን፣ ምንድን ነው፣ ለምን በእንግሊዘኛ ለምን በአማርኛ አልሆነም እያሏት ነው ሀይሚዬ ደግሞ እምብኛው ትርጉሙን አልናገርም፣ የቤት ስራ ነው ብላለች። እኔ ግን እነግራችኋለሁ ትርጉሙን ቤተሰቦቸው ሁሉም በአሚሮ ላይ ያለው ነው መተርጎም ያለበት እና ትርጉሙ ምንድን ነው ካላችሁ፣ ማለት ነው ከዚህ በኋላ እኔና ቡቡዬ እንደ ጨረቃ ደምቀን እንደ መብራት አብርተን አብረን ምንም ነገር በመሀከላችን ሳይፈጠር ልጆቻችንን ወልደን እያሳደግን እንኖራለን ነው የሚለው ትርጉሙ። ቤተሰቦች እንዲህ ይሄ ይጠፋችኋል? እንዲህ ታዲያ በመስኮት የተማርነው እንግሊዘኛ ለዚህ ጊዜ ካልጠቀመ ለመቼ ሊሆነን ነው? እኔማ ለእናንተ መድረስ አለብኝና ቡቡዬ ሚችን የተረቆምኋትን መስማት መቻል አለባት አለብህ ሰምተሃልና። በጣም ብዙዎቻችሁም እውነት ለመናገር ትርጉሙ ምንድን ነው እያላችሁ ነበር። ይሄ ነው ትርጉሙ። በቃ ከዚህ በኋላ እኔና ቡቡዬ በደስታ በሳቅ ደምቀን አብርተን እንዴት ነው አብበን ፈክተን ልጆቻችንን እየወለድን በደስታ እንመጣላችኋለንን ያለችው ሀይሜ። የጎበዝ አዎ፣ ጎበዝ ልጅ ሀይሜ። እኛም የምንፈልገው ደስታችሁን፣ አንድነታችሁን ወልዳችሁ ደምቃችሁ እንደ ጨረቃ እንደ አበባ ፈክታችሁ ስትመጡ ነው ማየት የምንፈልገው። ቡራዬ የእኔ ወንድም ትርጉሙ ይሄ ነው። ቤተሰቦች ሁላችሁም አሚሯቱ ላይ ያለውን ነገር ተርጉሙ እንጂ ቀጥታ እንዳትረጉሙ። አዎ ቀጥታ እንዳትረጉሙ፣ ጥሩ አይደለም፣ ጥሩ አይደለም። መልእክቱን ቀጥታ አይተረጎምም እና ሰዋሽቱ ያስታርቃል የሚባለው ነገር አለ እና በአጠቃላይ ሀይሚዬ ዛሬ ቅውጥ አድርገዋለች፣ በእንግሊዝኛ ቅውጥ። ቤተሰቦች፣ ወይኔ ፓስፖርት ከተቀበልሽ በኋላማ በቃ ወደ እንግሊዝኛ ወደ እንግሊዝኛ እያመራች ነው ሀይሚዬ። ታይ እንጂ በቋንቋችን እንግባባ። ታይ አዎ ሰምተሻለና፣ እንግሊዝኛው ጋር ከሄድሽም ደግሞ ጥሩ መልእክት ያለውን አመተሽ ዱቅ አድርጊልን። ቤተሰቦቼም እንደዚህ እያመጣው እንድተረጉምላቸው ማለት ነው። ቤተሰቦቼ ዛሬ እንግዲህ ቡራዬ ምር ግን ምንድ ነው ትርጉሙ እያለ ነው ቡራዬ። ያው የተረጎምነውን ስማ ሀይሚ እስከምትተረጉምልን አትጠብቅ። በጣም ብዙዎቻችሁም እንደዛ እያላችሁ ነው። ሀይሚዬ ጠንካራ የነጀግና ሴት ማለት ነው። ቀጥይበት፣ በርቺ ጠንክሪ። ሲቀጥል ስቶሪ ላይ ያደረገችው ደግሞ ለአንዳንድ አስመሳይ ሰዎች ጠቃሚ ነው ብዬ ነው ማስበው። ማለት ከማስመሰል ሆኖ መገኘት የተሻለ ነው፣ አንደኛ ለእኛ ለማንነታችን ራሱ፣ ሁለተኛ ነገር ደግሞ ለኮንፊደንስ፣ ሶስተኛ ማስመሰል ቀላል ነው፣ ሆኖ መገኘት በጣም ይከብዳል። ቤተሰቦቼ ቀጣይ ደግሞ ዛሬ አጠራ ጠራ አድርገን ይዤላችሁ መጣሁት። ወደ አብሬ ስመጣላችሁ በናፍቆት ያነባሁት ቀን እያለ መቶልናል። እንግዲህ በትዕግስት የገነባ ነው ፍቅር ብዙ ታግሰን ብዙ ነገር አድርገን የገነባ ነው ፍቅር ያችን ቀን ማለት ተመልሰን ወደዛ የምንመለሰትበትን ቀን እጓጓለሁ፣ እናፍቃለሁኝ በናፍቆት አልቅሼ ነበረ ብሎ እየቀወጠው እሱም በቲክቶክ መቷል። ሩትዬ ላንች ነው ግን አብርሽ የምናስበህ ነው። እንዲህ ኤናር ያለበትን እኮ አወለቀው ከአንገቱ ላይ። ቤተሰቦችን እስከዛሬ ማለት ነው ሩታ ምርሽ ቅርቅር ስትል አምቶ ድርቅ ያርጎት ነበር አንገቱ ላይ፣ ግን አሁን አውልቆታል። የለም ምን አስበህ ነው አብርሽዬ? እና ግን ያው በቃ ብዙ ታግሰን የገፋነውን ትልቅ ደረጃ ያደረስነውን ፍቅር አሁንም ግን ያቺ ቀን ተመልሳ መታ እንደ ድሯችን የምንሆንበትን ቀን እጓጓለሁ፣ ናፍቃለሁ ብሎ ነው እየዘፈን ያለው ለሩትዬ። አሁንስ የፍቅርንም ስም ታውቅ አላደረገም ፍቅርዬም ደግሞ ከሌላ ሸበላ ጋር ች ብላለች። በአመት በአመቱ የምታረገው ነገር ነው። በነገራችን ላይ ማለት ነው። ሂጃቧን ግጥም አርጋ መታለች። ልክ ያንን ሲያይ ነው መሰለኝ በቃ ሐብሉን ያንገቱን ሐብል አውልቆታል። የፍቅርንም ስም ታጋር አደረገም። የተዘፈነው ዘፈን ለሩታ ነው። ወደ ዱሯችን እንመለስ የሚል ነው። ነገር ግን ሩትዬ እንግዲህ በኢንስቴግራሟ ላይ ዝነት ሲቅርቅር ጥለዋን የዛ ቤተሰቦች ማለት ነው ከኢሱ ጋር ሆና ምርት ትምህርት ፈቶ ፎቶዎች ተነስተ ፖስት አርጋለች። መገን ሩትዬ መገን ሩትዬ፣ ከዚህ በፊት ጥቅስና ርዕስ እንደዚሁም ደግሞ አጠር አጠር ያሉ መልእክቶች ነበር የምታስቀምጠው ኢንስተግራም ላይ። አሁን ግን የሚያማምር ፎቶ ቤተሰቦች፣ ድምቅ ፏ ያለ ፎቶ ከእሱ ጋር ተነስታ ግጥም አርጋ ፖስት አርገዋለች ማለት ነው። እኛና በጣም ታምራላችሁ ሩትዬ። ባልሽ ግን እየጠበቀሽ ነው። አሁንም ተመለሺልኝ፣ ወደዚህ ተመለሺ። የድሮ ፍቅራችን ናፍቆናል። በትእግስት ነው የገነባ ነው፣ ብዙ ሂደቶችን ሄደንበታል ያቺ መታ እስከምንገናኝ እናፍቃለሁ፣ እፈልጋለሁ እያል አብርሽም በቲክቶክ ላይ እያቀነቀነ ይገኛል። ቤተሰቦች ዛሬ እንግዲህ ሁሉም ቤት ይመጣሉ ብለን ተስፋ እናደረጋለን። ለማን ነው ባይ ባይ።